ኛ ፍቅር ክፍል ሶስት። ከሻም ጉዞ መልስ ኸዲጃ ረዲየላሁ አንሃ ለሙሐመድ ሰለላሁ አለይሂ ወሰለም፣ ለአንተ እኔ ዘንድ ጥሩ ደስታና ስጦታ ተቀምጦልሃል ከሁሉም ሠራተኞች የበለጠ እጥፍ ተጨማሪ ገንዘብ ይከፍልሃል አለችው። ሙሐመድም ሰለላሁ ዐለይሂ ወሰለም ከጉዞ መልስ አጎቱ ጋር ተመለሰ። አቡ ጣሊብም አባት ለልጅ አቀባበለ ከሚያደርገው በላይ በደስታ ተቀበሉት። ከዚያም እንዲህ አሉት፣ ልጅ ሆይ ኸዲጃ ከፈለጀ ሲሉ ጠየቁት። ከውሉ በተጨማሪ ትርፍ ገንዘብ ጨምራ እንደምትሰጠኝ ቃል ገባችልኝ አላቸው። አቡ ጣሊብም ልጄ ሆይ፣ የወላጆች አደራ አለብኝ። እንደምታየኝ አርጀቻለሁ። የሞት ምልክቱ እየታየብኝ ነው። ስለዚህ አንተን ድሬ ወግ ማዕረግህን ማየት እፈልጋለሁኝ። እናም ከቁረይሾች ጥሩ ሚስት ብፈልግልህና በደረስ አሉ። አጎቴ ሆይ፣ አንተ እንደፈለግክ ማድረግ ትችላለህ። እኔ አንተን ትዕዛዝ ለመፈጸም ዝግጁ ነኝ አለ። ከሻም መልስ በሁለተኛው ቀን ታላቁ ሙሐመድ ሰለላሁ ዐለይሂ ወሰለም ገላቸውን ተጣጥበው አቡ ጣሊብ በገዙላቸው ልብስ ተውበው ወደ ኸዲጃ ሄዱ። ኸዲጃም እውነተኛ፣ ታማኝ፣ ፍትሃዊ፣ አዛኝ፣ መልካም ሰሪነ ታላቁን ወጣት በውበቱ ላይ አዲስ ልብስን ተወናጽፎ ስታየው ተደነቀች። ከዚያም እንዲህ አምረህ የመጣኸው ከኔ አንድ ነገር ፈልገህ ሳይሆን አይቀርም። ምን ልታዘዝ? ሀጃህ ምንድን ነው? አለች። ከአንቺ ዘንድ ያለኝን ገንዘብ ፈልጌ ነው። ሙሐመድ ሆይ፣ ይህን ውበትና ገንዘብ ይዘህ በእንደዚህ ሁኔታ ምን ልትሰራበት ነው? አለች። አጎቴ ከቁረይሽ የሆነችን ሚስት እድርልሃለሁ ስላለኝ ተስማምቼ ነው የመጣሁት፣ አላት። ሚስት ልታገባ አስበህ ከሆነ ለእጅግ ቆንጆ የሆነች ገንዘብ ያላት፣ ለዘርህ ቅርብ የሆነች፣ ሹማምንቶች ለጋብቻ ጠይቋት እምቢ ያለች፣ በሰዎች ዘንድ የተከበረች፣ አእምሯ የተረጋጋና የሞላ አንተን እንጂ ከአንተ ምንም የማትፈልግ ሚስት አዘጋጀችልሃለሁ አለችና እንዲህ ስትል ቀጠለች። ከአንተ የማልደብቀው ሁለት ሚስጥር አላት። አንደኛው ሚስጥሯ አግብታ ታውቃለች። ሁለተኛው ሚስጥሯ ደግሞ በእድሜ ካንተ ትበልጣለች። ሙሐመድም አንቺ ጥሩዋ ሴት ሆይ ማናት፣ እሷ የትስ ነው ያለችው? አለ። የአንተ ምርኮኛ ናት፣ እዚሁ ቅርብ አጠገበት አያታለህ፣ ስሟም ኸድጃ ይባላል አለችው። ሙሐመድም ሁሉም ነገር በተገለጠለት ጊዜ ምንም መልስ ሳይሰጥ ዝም አለ። ኸድጃም የእሽታ መልስ ስጠኝና ልቤን አሳርፈው አለችው። አሁንም ከወጣቱ መልስ ስታጣ አላህ ካለ እኔ ከታጋሾች ሆኜ ታገኘኛለህ አንተንም በምንም አልወነጀልህም አለች። ሙሐመድም ሰለላሁ ዐለይሂ ወሰለም ኸዲጃ ሆይ አንቺ የተከበርሽና ባለ ብዙ ሀብት፣ እኔ ደግሞ የአንቺ ተቀጣሪና ከምትሰጭኝ ገንዘብ ሌላ ምንም የሌለኝ እናም፣ ገንዘብ የሌለው ፈልጎም ቢሆን ቢጤውን ያገባል አላት። ኸዲጃም እንዲህ አለችው፣ ገንዘቡን ብናደባለቀው ይበዛል እንጂ አያንስ። ወጣቱን በድጋሚ ምንም ሳይመልስላት ዝም አለ። ኸዲጃም በግልጽም ሆነ በደብቅ የሚሰሩትን የሚያውቅና የሚያይ በሆነው ጌታዬ ይሁንብኝ። በእኔ በኩል ምንም የሚሸፍነው ነገር የለም፣ ሁሉም ነገር እውነት ነው። በል አሁን ወደ ቤተሰቦች የሄድና አጎትህን ለጋብቻ እንዲጠይቁኝ ነገራቸው። ምናልባት አባቴ ብዙ ገንዘብ ለእኔ ካህ ከጠየቃቸው የጠየቀውን በሙሉ እኔ ሰጠሃለሁ። እኔ አንተ ነኝ፣ እኔ ውመረጥኩ፣ ከአንተ ሌላ ማንንም አልፈለግም ጋር ሰዓት ሰባት ትራቀኝ አለችው፣ ልመና በተቀላቀለበት አነጋገር። ሙሐመድ ሰለ ላሁ ዐለይሂ ወሰለም ተነስቶ ከቤት ወጣ። ኸዲጃ ሙሐመድ ሰለ ላሁ ዐለይሂ ወሰለም ከመምጣቱ በፊት ለወዳጅ ጓደኛዋ ለነፊሳ አጫውታት ነበር። ነፊሳ ምእሱን አሳምና ከምትወደው ሰው ጋር እንደምታጋባት ቃል ገብታላት ነበር። ወጣቱ ሙሐመድና ነፊሳ ሲገናኙ ነፊሳ ስለ ታላቋ ሴት ስለ ኸዲጃ መልካም ባህሪና እንዲሁም እርሱን ማግባት እንደምትፈልግ ከገንዘቧ እንደምታስፈልጠው አንድ በአንድ ነገረችው። ጥያቄዋን እንዲቀበል ማሳምነችው። ታላቁ ሰው አጎት ቤት ተመለሰ። አቡ ጧሊብን ከወንድሞቻቸውና እህቶቻቸው ጋር ቤት ቁጭ ብሎ አገኛቸው። አጎቴየው በፈገግታ ተቀበሉት። ከዚያም ከድጃ ከከባድ ስጦታ ጋር እንደላከችህ እገምታለሁ አሉት። ሙሐመድም አጎቴ ሆይ ግምትህ ትክክል ነው፣ ካንተ ጉዳይ አለኝ አለ። አቡ ጧሊብም ካንተ ጉዳይ ጀርባ ጌታ አለ፣ ለመሆኑ ምንድን ናት ጉዳይዋ? አሉት። ሂዱና ከድጃን ለትዳር እንደመፈልጋት ቤተሰቧን ጠይቁና አምጦልኝ የሙሐመድ አጎቶች ተያዩ። ከአቡ ጣሊብ በስተቀር ማንም ምንም መናገር አልፈለገም። አቡ ጧሊብም ልጅ ሆይ፣ ኸዲጃ እጅግ የተከበረችና በሰዎች ዘንድ የተወደደች ብዙ ሀብት ያላት፣ ካሁን በፊት ሁለት ሰዎች አግብታና በሞት የተለዩዋት ንብረታቸውን ወርሳ የምትኖር አሁን በቅርቡ ታላላቅ ሹማምንቶች ለጋብቻ ጠይቋት እምቢኝ ያለች ሴት ናት። አንተ የወንድሜ ልጅ ደግሞ ምንም ምን ግድ የሌለህ የእርሷ ተቀጣሪ ነህ ስለዚህ ራሷን አሳልፋ አትሰጥህም አሉት ሙሐመድም ሰለላሁ ዐለይሂ ወሰለም አጎቴ ሆይ አሁን ያልከውን በሙሉ አውቋለሁ እረዳሃለሁ የጋብቻ ጥያቄው ግን ከራሷ ነው የመጣው አላቸው ይቀጥላል